የዘላለም አምላክ ቅዱስ እግዚአብሔር ሁሉን ታደርግ ዘንድ ቻይ ሐሳብም የማይከለከል ኤልሻዳይ፣ አዶናይ የምድር የሰማይ ሁሉ ፈጣሪ የሰራዊት ጌታ በሰማያ ሰማያት በታላቅ ክብር በእልፍ አላፍ መላእክት፣ በቅዱሳን በአምስቱ እንስሶች፣ በአረቱ ሽማግሌዎች በእልፍ አላፍ መላእክት በታላቅ ሆታ፣ በታላቅ እልልታ፣ በታላቅ ዝማሬ የምትመለክ ቀንና ሌሊት የምትወደስ አያል በማይቀረብ ታላቅ ብርሃን የምትኖር ዓመታቶች የማያረጁ ከዘላለም እስከ ለዘላለም ለማያልቁ ዘመናት ዓመታት ጸንተ የምትኖር፣ ሁሉን የምትገዛ፣ ሁሉን የምትመራ ሁሉን ታድርግ ዘንድ ቻዩንክ እግዚአብሔር ሆይ ክብር ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል። መልካም አምላክነ፣ ደግ አምላክነ፣ ፍቅርነ፣ ቸርነ፣ የዋህነ ሁሌም ትራራለ፣ ይቅር ትላለ፣ ትሸከማለ፣ አትሰለቸንም። አምላኬ ሆይ በሕይወታችን ዘመን ያየነው ሁሉ ፍቅርህን ነው፣ ምሕረትህን ነው፣ ቸርነትህን ነው። ደካሞች ሳለን ወደድከን፣ ሟቾች ሳለን ጠራህን። በሕይወት መዝገብ ስማችንን ጻፍክልን። አንድያ ልጅህን እስከ መስጠት ዓለምን እንዲሁ ወደድክ። ኢየሱስን እስከ መስጠት ወደድከን፣ በማይለወጥ በማይሻር ፍቅር ወደድከን። የዕዳ ጽፈታችንን ቀደድክልን። ማቃችንን ቀደ ጽድቅን አለበስከን ገብደል ከኃጢአታችን አንጽተ ንጹሐን ቅዱሳን ልጆች አደረግከን በሕይወትም መዝገብ ላይ ስማችንን ጻፍከው እግዚአብሔር ሆይ ክብር ምስጋና ይገባሃል። አምልኮ ወዳሴ ይገባሃል። አንተ መልካምነ ሁል ጊዜ መልካምነ ከዘላዓለም እስከ ለዘላዓለም መልካምነ አንተ ብርሃን ነ። በአንተ ዘንድ ጨለማ የለም፣ በአንተ ዘንድ ውርደት የለም። ታከብራለ እንጂ አታዋርድም፣ ታቆማለ እንጂ አትጥልም አትረሳም እጆቼ መዳፍ ቀርጸናል። እስከ ዓለም ፍጻሜ አንተ ከእኛ ጋር ነህ። አባባ እናት እንኳን ልጇን ልትረሳት ትችላለች። አንተ ግን ማንንም ለዘለዓለም አትረሳም። በመዳፌ ቀርጸናልና በውድ ዋጋ ገዝተናልና እግዚአብሔር ሆይ ልናመሰግነ ልናከብር ይገባናል። ከአእምሮአችን ከምናስበው ከምንረዳው ረዳው በላይ ነህ። አንተ ለእኛ እግዚአብሔር ሆይ ፍቅር እግዚአብሔር ሆይ መልካም ነህ። እግዚአብሔር ሆይ ቸር ነህ። ስምህ ብሮክ ይሁን፣ ስምህ ይመስገን። ጌታ ሆይ ተባረክ። ምስጋናን እንሰዋለን፣ አምልኮን ክብርን እንሰዋለን። ላንተ ክብር ይሁን፣ ላንተ ምስጋና ይሁን። እግዚአብሔር ሆይ ሕይወታችን ሁሉ ላንተ የተሰጠ ይሁን። አንተን የማያከብር ክብር ሕይወት እንዳይኖረን፣ ላንተ ያልተሸነፈ ሕይወት እንዳይኖረን ልባችን፣ ውስጣችን፣ ውጫችን ሁሉ በአንተ ክብር የተሸፈነ በክብር መንፈስ በጽድቅ መንፈስ የተሞላ ይሁን። ሁሌም መግባት መውጣታችን በትንሣኤ መንፈስ ይሆን። በአሸናፊው መንፈስ በተቀበልነው ከአሸናፊዎች በምንበልጠው በዚያ እባቡን ጊንጡን በምንረግጥበት በዚያ በኃይል በድል ነሺ መንፈስ መግባት መውጣት እንድንችል እለት ዕለት በመንፈስ ቅዱስ ኃይል ሕይወታችን በኢየሱስ ስም ይታደስ። መንፈሳዊ ድካም፣ መንፈሳዊ ስንፍና፣ መንፈሳዊ ውርነት በኢየሱስ ስም ከእኛ ይራቅ። ለማያርቅ እግዚአብሔር አምላክ ለማይቆም ከክብር ወደ ክብር የማደግ ሕይወት ተጠርተናል። ለመቆም አልተጠራንም። አንድ ቦታ ላይ ቀጥ ብለን ለመቅረት አልተጠራንም። ፍሬ እንድናፈራ ተጠርተናል። እንድናበብ ተጠርተናል። ስር እንድንሰድ ተጠርተናል። በምድር ሁሉ እንድንሄድ ወንጌልን ለፍጥረት ሁሉ እንድንሰብክ ተጠርተናል። በሕይወታችን ምሳሌ እንድንሆን፣ ብርሃን እንድንሆን ተጠርተናል። የምድር ጨው የዓለም ብርሃን እንድንሆን ተጠርተናል። በኢየሱስ ክርስቶስም እንደ መጠራታችን እንድንሆን ጌታ ሆይ፣ ጸጋ ይብዛልን፣ ኃይል ይብዛልን። መንፈስ ቅዱስ በኃይል ይሙላብን፣ ኃይል ይሙላብን፣ እሳት ይሙላብን። በኢየሱስ ክርስቶስ ስም ድንዛዜ አዚም በኢየሱስ ስም ስንፍና ልማድ በኢየሱስ ስም ከንቱና ተራ ጥቅም የሌለው ነገር ጊዜን፣ ህይወትን፣ አይምሮን የሚያደነዝስ የሚያደክም፣ የሚያዝል ወደ ኋላ የሚጎትት፣ የሚያሰንፍ መንፈስ በኢየሱስ ክርስቶስም ይቆረጥ። በጌታ በኢየሱስም ማደግ ከክብር ወደ ክብር መለወጥ፣ የክርስቶስን መልክ ማብለጭለጭ፣ ኃይልን መታጠቅ፣ ጸጋን መሞላት፣ ጠላትን ድል መንሳት፣ ዓለምን ድል መንሳት፣ ምኞትን ማሸነፍ፣ ራስን መግዛት፣ ክርስቶስን መምሰል፣ መጽናት በህይወታችን እንዲትረፈረፍልን እንድትረዳን ዘንድ በጌታ በኢየሱስ ክርስቶስም እንለምንሃለን። አምላካችን ሆይ ለፍሬ ተጠርተናል። ያለ ፍሬ እንዳንቀር ጌታ ሆይ ያቺ ፍሬዋን ልትበላ ሄደ ስታያት ቅጠል ብቻ እንደሆነችው እንደረገም ካትበለስ ያለ ፍሬ እንዳንቀር ጌታ ሆይ መክሊት ተሰጥቷቸው አንዱ አንድ፣ አንዱ ሁለት፣ አንዱ ሶስት ተሰጥቷቸው፣ አንደኛው እጥፍ አተረፈ፣ ሁለተኛውም እጥፍ አተረፈ፣ ሶስተኛው ግን ቀበረው። በስተ መጨረሻም ቀን ጌታው በመጣ ቀን ያተረፉትን ሁለቱን በክብር ላይ ክብር ጨመረላቸው። በትንሽ የታምናሃልና በትልቅ ትሾማለህ አላቸው። ትንሹን ግን የቀበረውን ግን መክሊቱን ያልተጠቀመበትን ግን ታሰረ። በዚያም እምባ ጥርስ ማፋጨት ነው። ወደ እስር ተወረወረ። ወደ ሲኦል ተወረወረ። ጌታ ሆይ በሕይወታችን ፍሬ እንድናፈራ ፈራ ተጠርተን በያለ ፍሬ እንዳንቀር፣ ለማትረፍ ተጠርተን በክሳራ እንዳንቀር፣ ቆመን እንዳንቀር፣ በጌታ በኢየሱስም እንድናፈራ እርዳን፣ እንድንለመልም እርዳን። ከክፉ ነገር ሁሉ እንድንርቅ እርዳን። ዓለምን ክፋትን እንድንንቅ እርዳን። በበጎነት በየዋህነት በቅንነት እንድንመላለስ እርዳን። ጌታ ወይ ጊዜያችንን፣ ህይወታችንን፣ መግባት መውጣታችንን፣ ዘመናችንን ሁሉ ላንተ አሳልፈን ሰጠን። ጸሎታችንን ስማን። ስለሁሉ ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።